ምስል በመምጣት የተዘጋጁ ቆንጆ ነገሮች ለእናንተ ነው ይሄ ቪዲዮ ማለት ነው። በደንብ ተከታተሉ፣ በደንብ እዩኝ ማለት ነው። እና ሰኑት ሰኑት የምትጠቀሙበት ጊዜ አለ ሰኑት የምትጠቀሙበት ጊዜ ምን እንደሆነ ታውቃላችሁ? ወይም ተቅማጥ በያዛችሁ ጊዜ ወይም ደግሞ ሀይድ ላይ በመጣባችሁ ጊዜ ማለት ነው። ቦርጭ የመቀነስ እድሉ በጣም ሰፊ ነው። ላሳያቸው አሁን ይሄ ነው ይሄ ነው ሰኑት የሚባለው ይሄ ነው ማለት ነው አያችሁት ይሄ ይሄ ሰኑት ይባላል። ይሄ ደግሞ ከፈጫችሁት በኋላ በውሃ ብቻ ሎሚ ሳይቀር ጨምሮ መጠጣት ነው ይሄ ማለት ነው። ይሄ ሰኖት ይባላል ግን ከሙን ይመስላል እንጂ ይሄ ሰኖት ነው አያችሁት ይሄ ሰኖት ነው ማለት ነው። የውፍረት ወይም ለቦርጭ እጅግ እጅግ እጅግ በጣም ለመቀነስ በጣም ይረዳችኋል። በጣም ከምነግራችሁ በላይ ማለት ነው እና ሀይድ ላይ በሆናችሁበት ጊዜ ወይም የወር አበባ በሆናችሁበት ጊዜ ብትጠቀሙት በጣም በጣም ይረዳችኋል ለመቀነስ ማለት ነው። ስፖርት ሳትሰሩ እራሱ በጣም ተቀነሳላቸው ማለት ነው። ሌላኛው ነገር የተፈጨ ከሙን አሳየን ላላችሁ የተፈጨ ከሙን ይሄን ይመስላል። ነገር ግን ፍሬው ምን ፈጨው ምን እንዳልፈጨው አታቁትም፣ ይሄ ማለት ነው። አሁን አንዳንዶቻችሁ በውስጥ መስመር የተፈጨውን ቢሆን በፎቶ ላኪልኝ እንድኝ እያላችሁ ይሄ ነው በፎቶ ብልክላችሁ፣ ይሄ ቅመም ነው እንጂ የሚመስለው እውነት እንትን አይመስልም። ይሄ ከሙን አይመስልም። ገባችሁ አደለም? ይሄ የተፈጨ ከሙን ይባላል። የተፈጨ ከሙን አሁን ይሄ አንዷ ማለት ነው። እኔ በፍሬ የለኝም፣ በፍሬ የለኝ እንደአጋጣሚ ዱላ ምናምን ሰረተ አገኘሁት እና ትንሽ አለ ይሄ ብልክልሽ እራሱ የሚሆኑ እንደ ቅመም ነው። ገባሽ አደለም? ስለዛ ይሄ የምታደርጉት ነገር የሞቀው ውሃ፣ ሎሚ እና ደግሞ እንደዚህ አድርጋችሁ በማንኪያ በዚህ ማለት ነው ከሙሉ ለአምስት ደቂቃ በትልቅ ኩባያ ካደባለቃችሁ እና ካመሰላችሁ በኋላ ምን ታደርጋላችሁ መሰላችሁ? ለአምስት ደቂቃ ታስቀምጡታላችሁ፣ እንዲቀዘቅዝላችሁ ትንሽ እንዲቀዘቅዝላችሁ ማለት ነው። ለአምስት ደቂቃ ታስቀምጡታላችሁ። ከዛ ለአምስት ደቂቃ ካስቀምጣችሁት በኋላ እንደ ሻይ በባዶ ሆዳችሁ መጠጣት። ከዛ በኋላ ትንሽ እንቅስቃሴ ማድረግ፣ ከምትበሉት ምግብ ቅነስ ማድረግ ማለት ነው። ከዛ ፍሬው ላላችሁ፣ ደግሞ ፍሬው ላሳያችሁ። ፍሬው ደግሞ ይሄንን ይመስላል። አያችሁት? ከሰንቱ ጋ እና ከዚህ ጋር አይገናኝም። ያ ደግሞ አረንጓዴ ነው። ይሄ ደግሞ ትንሽ ጠቆር ይላል። ይሄ ሰንጥን ከሙኑ ነው። ከሙኑ ደግሞ ምን ታደርጉታላችሁ? ይሄ ከፈለጋችሁ አይ በእንት የተፈጨው አልፈልግም የምትሉ ከሆነ ይሄ ምን ታደርጉታላችሁ? መስላችሁ በትልልቁ ማንኪያ ሁለት ታረጉና በትልልቁ ኩባያ ሁለት ኩባያ ውሃ ታረጉና ለ10 ደቂቃ ታንጠቀጥቁታላችሁ። ከዛ አውርዳችሁ ግማሽ ሎሚ ይላል። ግማሽ ሎሚ አድርጋችሁም መጠጣት ካወርዳችሁ በኋላ ግማሽ ሎሚ አስቀምጠን ጨምራችሁ ለአምስት ደቂቃ ማስቀመጥ። ሌላኛው ነገር ይሄ ታውቁታላችሁ፣ ይሄ ቡና ነው። ያኔ እኛ ጋር ቡኖ ይባላል። በምን እንደሆነ አላውቅም እንጂ በእኛ ጋር ቡኖ ይባላል። በዚህ ሀገር ደግሞ ግሽር ይባላል። ግሽር ደግሞ ለምንጠቅማል እንደሆነ ታውቃላችሁ? በፍጥነት በፍጥነት በፍጥነት የምታገኙት ከሆነ ግሽሩ በፍጥነት ውፍረት ለመቀነስ ይረዳል። ወላሂ ላጅ በፍጥነት የሚጠቀሙት አረቦቹ ይሄን ነው ማለት ነው። እና ይሄ ካገኛችሁት እጅግ እጅግ በጣም በቃ አፍለታችሁ የምጠጡበት ግን በጣም ነው የሚመረው። ወይኔ አረብኛ በሰሙን ሀይድ ላይ ሆኝ ማለት ነው። ይሄን ያወርዳል አሉኝ እና ተጠቀሚ አሉኝ። እኔ ደግሞ ስጠቀሙን ምን እንዳደረኩ ከዛ ሴትዮዋ ተጠቀሚ ወላሂ ቀንትን ያወርድልሻ አለችኝ። እኔ ደግሞ አላመንኳትም ነበረ። ከዛ ምን አደረኩት መሰላችሁ በትልልቁ ማንኪያ ሁለት አረጌ ሰባት ቴምር ጨመርኩበት፣ ብርቱካን ካለ ብርቱካን ጨመርኩበት። ወላሂ ይመራል። ይሄ ሁሉ ተጨምሮበት በጣም ይመራል። ነገር ግን ወላሂ መላላው ከቻላችሁት ማለት ነው። ባህላዝም በጣም ትቀንሳላችሁ፣ በጣም ከምነግራችሁ በላይ። እንዳውም ከካሙኑና ከዚህ በጣም ይሻላል፣ ግን ካገኛችሁ ነው። ይሄ ደግሞ አብዛኛው ቤት ይገኛል ብዬ አላስብም። እና ወላሂ በጣም በጣም ለውጥ ታገኙበት አላችሁ። በነገራችን ላይ ማለት ነው እኔ የሰራሁት ወይም የምሰራ እጄ እራሱ አልታጠፉም ወላሂ ያያችሁት ገና ዱቄት ምናምን ነኝ። እና የምትጠቀሙት ነገር ማለት ነው እናንተ ተጠቅማችሁ ስታውቁ ነው እንጂ ለውጥ የምታገኙት ሳትጠቀሙት እንዴት ለውጥ ልታገኙ ትችላላችሁ? በነገራችን ላይ እኔ ዛሬ ጾመኛ ስለሆንኩኝ አልጠቀምም ማለት ነው። ጾመኛ ነኝ ዛሬ የሮመዳን እንትን እየከፈልኩ ነው ዕዳ ያለብኝ እና የሮመዳን ዕዳ እየከፈልኩ ነው ያለሁት። ከዛ ቪዲዮን ጨርሼ ወደ ክፍል የገባሁ አሁን ክፍሌ ላይ ስገባ ደግሞ ሰፋ ያለች ክፍል ነው ያለችኝ። ይሄ ደግሞ ጤና አዳም ያውቃታላችሁ ጤና አዳም። ጤና አዳም በጣም እወዳለሁ በነገራችን ላይ እኔ ማለት ነው እጄ ራሱ አልታጠፍኩም ገና ጤና አዳም በጣም እወዳለሁ እና ጤና አዳም የምታደርጉበት አሪፍ ነው በነገራችን ላይ ግሽሩ ላይ ግሽሩ ትንሽ ስለሚመር የምታገኝ ከሆነ አግኝታችሁ የምትጠቀሙት ከሆነ ማለት ነው። እልምሃም እንደዚህ ይመስላል። ቪዲዮዬን እስኪ እስኪ የምትወዱኝ ከሆነ እውነት ከጠቀማችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች የምትፈልጉት ነገር ኮሜንት ላይ አስቀምጥብኝ። ኢንሻአላህ ሰራላችኋለሁ። መልካም ቀን፣ መልካም አርፋጀ ይሆንላችሁ።